አበራችሁ የዩቱብ ተከታታዮች ጽናት ድራማን ክፍል 83ን ይዤላችሁ መጥቼ ያለው፣ ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ጽናትና ኪራ ቁጭ ብለው፣ ይቺ መንቀራ ሴትዮ ማለት ነው እግሯን ክፍትፍት አርጋ ተቀምጣ፣ በስነስርቱ ተቀመጭ፣ በስነስርቱ ለብሰች ተቀመጭ እያላት ነው ኪራ ማለት ነው። እንስሷ ደግሞ ኮስተርተር ብላ ያው ለባብሳ ቁጫ ላይ ማለት ነው። ከዛ በኋላ እያለች ነው። ጽናግርም ብሏታል። ታረቃችሁ እንዴ አለችው? አዎ ታርቀነን። አይ አትመስሉም አለች። ሁኔታሽ ግን ያለ ሽማግል የምትመልሽ አይመስለኝም ነበር። ፍቅር እኳ አንዳንዴ የሰው ጋጋት አይፈልግም፣ የልብ ቃል ብቻ በቂ ነው አለች። ፍቅራችሁ በጣም ያስቀናን አለች። አዎ ፍቅራችን እሷን፣ ጽናን አጥቼ እኔ መኖር አልችልም አለ። ግን እኮ ይህ ፍቅር ለማግኘት ብሎ በባዶ ምንም ሳያገኙ እያለች ነው። አዎ ፍቅር ይኖሩታል እንጂ አይጠገቡትም። እሱም አለገነሽ ድም፣ እኮ ለመታደል ብዙ መልፋት የጠበቅባቸዋን አለቻት። ለማንኛውም እኔ ቤቴን ዞር ዞሩ እያለች ነው። ጽናት ተነስታ ሄደች። አይዞሽ ወሽሽ ምንም ማልነካውብሽም አለች ኪሩቤል ደግሞ አንቺ ግን ፀባይሽ እና ሳምረሽ ምትኖሪ ከሆነ ኑሪ ጽናቴን ለመናገር አትሞክሪ ጽናቴን ለመናገር አትሞክሪ እሱ ደግሞ ከም አንተ ከምነግራት ልንገራት ብዬ እኮ ነው እያለች ነው እታጣላቸው እየፈለገኝ ነው አዛሱም ደግሞ በንዴት ተነስቶ ሄደ ማለት ነው እሷ ደግሞ ከሱ ጋር ቁጭ አርጋቸው

ቅድም ስላልኩሽ ነገር በጣም ይቅርታ። እሺ ግድ የለም አለች ጽናት። ትንሽ ሰማዊ የተ- ሁኜ ነው አለች። ምንም ቢሆን ግን ያደረግሹ ልክ አይደለም አለች አጽናት። ቶሎ ተናዳጅ ነኝ አለች። ጥፋትሽን ካመንሽ ጥሩ ነው አለቻት። ሲጀመር እኔ ሰው ይቅርታ መጠየቅ አልችልም አለች። ምን ነው ተገደሽ ነው እንዲ ይቅርታ ጠየቅሽኛለሹ? አለች አጽናት። አይደለም ሲጀመር እኛም ስራት ወግ የሚለውን ነገር እኮ እናውቃለን ግን ሁሉንም ነገር አይተነው ስላለፍን ለእኛ ብርቅ አይደለም አለች ለእኔ ግን ባሌም ትዳሬም ሁሉ ነገሬ ብርቅ ነው። በቃ ቤቴን ሰላም የሚነሳው ነገር አልፈልግም ትላለች ፅናት ማለት ነው። ይችኛ ደግሞ እንግዲህ ብድብድ እያለች ነው ማለት ነው። ሲጀመር እሱ ምንም ቢሆን ለእኔ ጉዳዩ አይደለም ግን በቃ ግን አሁን እዚህ መቆየት ስለአለብኝ በሰላም ተስማምተን እንኑር። እሱ ለእኔ ቦታ አይሰጠኝም። ምንም አትጨናነቂ ጽናት፣ እኔ እዚህ መቆየት ስለአለብኝ ነው እያለች ነው የምታወራው ማለት ነው። እሷ ደግሞ ግን እባክሽን በቃ ከእኔ ጋር መጠላትሽን አያቆሜና እንስማማ አለች ጽናት። እሺ በቃ ተስማማና አይደል አለች። እሺ በቃ ካሁን በኋላ ጣጣይን ጨርሽ ነው መጣውሽ አለች። እሺ ግን ሶስትሽንም ብታቆሚ ጥሩ ነው ማለቴ እኔ ቤት ብቻ ሳይሆን ሌላም ቦታ በተጠቀሚ በተጠቀም ያለች፣ ያጽናት ተይ ጽናት፣ በሰው መም ለመፍረድ አትሞክሪ። ለሰው መም ምን መድኃኒቱን የሚፈልገው ሰው ነው አለች። ምንም ቢሆን ግን ሱስ መድኃኒት አይደለም እያለቻት ነው ጽናት ማለት ነው። ምንም ቢሆን ሱስ መድኃኒት አይደለም። ሱስ ሽን አቆም እዚህ ብቻ አይደለም ውጭም አትጠጪ፣ አትቃሚ እያለቻት ነው። እሷ ደግሞ እንግዲህ ችግሯን የምትረሳበት እንግዲህ በመጠጥና በሱስ ነው ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቅ። ለማንኛውም እርቃችን እንዳይፈርስ ሌላ ጊዜ በደንብ እናወራለን ብላ እየተመናቀረች ሄደች ማለት ነው። ሆ እያለች ነው ፅናት። እባክህን አምላኬ ቤቴን ሰላም ሙላበት አለች። እየጸለየች ነው ከዛ ደግሞ ኪራ አልጋው ላይ ቁጭ ብሎ እየተከዘ ከዛ ፅናት መጣይ ማለት ነው። ምሳ እንብላ አይደል አለችው። ራስ ሰዓት እኮ ደርስ አለ። ምሳ ሰዓት በላረፈደ አይደል አለች ፅናት። ፅናቴ ነይ ቁጭ በይ አላት። ነይ ቁጭ በይ። እስካሁን ከልብሽ ይቅር አላልሽኝ። አይደለም አይደለም አይደለም። እስካሁን ከልብሽ ይቅር አላልሽኝም። እያለች ነው። ፊትሽ እኮ ትክክል አይደለም ማለት ኧረ አይደለም፣ ራሴን ሰላም ነው እያለች ነው ፅናት። እሱ ደግሞ እንደው እናቴ፣ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም አለ። አወቃለሁ እኔም አንተን ማጣት አልፈልግም እያለች አምናሃለው። እሺ አይኔን ተስዬ እንኳን ምራሽ ብትለኝ እመራለሁ፣ አይኔን ተሸፍኝ እንኳን እያለች ነው መቼም እንዳትተወኝ አለችው። በፍጹም አልተውሽም እያላት ነው። በቃ እሺ እንብላ አለችው። እሺ መጣሁ አለ። ግን ይች ልጅ ምግብ ሰበራ ሄደች አይደል አለች። የለችም እንዴ ከቤት አለ። ተመስገን አለ። እ አለች። ተመስገን አልክ እኮ አለችው። አይ ያው በነፃነቶቻችን እንበላለን ብዬ ነው አለ። እሺ በቃ ነው እያለች ተነስታ ሄደች ሄደች። አሁን ተመስግን ስትል ሲል ምንድነው ያላቸው እነዚህ ልጆች እንዴት እንደዚህ ሊል ቻለ ብላ ተናገረች ማለት ነው። ጽናት ያው እንግዲህ እቺ ጨበራያም ሴትየዋ ሄዳለች እና ያው እሱ ደግሞ በነፃነት እንግዲህ የምታደርገው ነገር ጥሩ አይደለም። አሁን ደግሞ ወደ ምሮና ወደ ናሁ መጣን። ናሁም ይያለችው ምሮ ማለት ነው ለናሁ ወ አለ ሰሞኑን ግን ኪራ ጥሩ አይደለም፣ አይደለም፣ ትክክል አይደለም አለች ለናሁን ማለት ነው። እሱ ደግሞ አዎ ትንሽ ስራ በዝቶበት እኮ ነው አለ። ቢሆንም ግን ለጽናት ጊዜ መስጠት አለበት አለች። እሱ ደግሞ እሱማ ልክ ነሽ አለ። ደግሞ ቤታች ያለችዋን ከኪራ ጋር ይተዋወቃሉ እና ተቸግረው አስጠግቷት እኮ ነው አለ። ስትታይ ግን ችግረኛ አትመስልም፣ ማለቴ ብር ያጣች አትመስልም። አይምሩ ሩ እሷ ሰው እኮ የሚሸግረው ብር ገንዘብ ብቻ አይደለም እያለ ነው። እኔ እንጃ ግን ነፂ፣ እሷ በመምጣቷ ደስተኛ አይደለችም አለች። አዎ እሱን ማ እኛ መናቃለን አለ። አዎ እነዚህ ትናንሽሽ ነገሮች ነው አድርገው ትልቅ ነገር የሚሆኑት አለች። አይ ምሩ ትንሽ አልሽው አለ። እንዴት ማለት አለች። ማለቴ ጽናቴን አስደብሮ ትንሽ ነገር አይባልም ማለት እኮ ነው አለ እሱ ሰው ሰውን ስታፈቅር እኮ የአየር ሁኔታ ራሱ ያስከፋን አለች እሺ የኔ ና ያንቺ ፍቅርስ እንዴት ነው አላት እንደዛ እያበራ እንደ ጠዋት ፀሐይ ደስ ይላል እንደ እያለች ቅርታ ሳ ላይ መጣ አንቺ በኋላ እንደዚህ ስጢ በኋላ ወጥቼ እንዳልቀርብሽ እያላት ነው አንቺ ተይ ከፈጣሪ ጋር ታነካኪኝ አለ። አሁን ያላሰብኩትን አታሳስበኝ፣ በቃ በቃ እንተኛ አለች። እንቅልፍ ወሰደች። እንዴ ነይ ነይ ነይ እያላት ነው። እየተቀላለዱ ነው። አሁን ይች ጨበሪያም ደግሞ መጣችና እህቴን ልቀቋት እያለች ነው በእንቅልፍ ልቧ። አበደች እናቴ እባክሽ፣ እህቴን ልቀቋት እያለች እየጨበረች እየጨፈረች ነው። ከዛ ኪሩቤልና ጽናት መጡ ማለት ነው። ወይ ወይ ወይ እህቴት አለች እያለች ነው። ከዛ አንችን እያየውሻ ነበር እንዴ አለች። ከዛ ደህናነች ግን አለች ያጽናት ምንም ምንም አለች። ደህናነኝ እያለች ነው በተኙበት እንግዲህ ላይ ቃዥታ ቀሳቀሰቻቸው ማለት ነው። እያዩት እነሱም ፅናትም እያየቻት ወጣ ሄደች ማለት ነው። ምን ሆኜ ነው በዘጋጀ ነገሮች ብሎ ላበላሽ ነበር አለች። ወይኔ ምን ሆኜ ነው በዘጋጀ ነገሮችን አበላሽቼ የፅናትንና የኪራን ትዳር ላፈርስ ነበር ብላ እየተገረመች ነው ማለት ነው። እና በጣም ገራሚ ነው። እንግዲህ ጽናትና ኪራ እንግዲህ እንዳይጣሉ ነው ምን የምፈራው። እና ሰላም ሽን አገኝሽ አይደለይ እያለቻት ነው ሰናይት ለጽናት ማለት ነው። አዎ በትንሹ ቢሆን አግኝቻለሁ አለች። የሆነ ለውጥም አላት። እኔ ከተናገርኳት ከደበደብኳት ውጭ ወዲህ እያለች ሰኒ ማለት ነው። እኔ ግን ማታ ማታ ትቃዣለች፣ በዛ ላይ በጣም ትጮኋለች፣ እየፈራው ነው አለች ሲጀመር እኮ እኔ ገና እንዳየኋት ነው ጸበል እንደሚያስፈልጋት የጠረጠርኩት። እብድ ናት እያለች ነው ሰኒ ረት እንጂ ለዚህ ይባል ሚውሎች አለቃ እያለች ነው ፅናት ግን፣ ይቅርታ አድርጌልኝና እኔ አንቺን ቢሆን ምን እንደማደርግ ታውቂያለሽ? አለች ሰናይ። ምን ታደርጊ ነበር? አለች ልክ ስተኛ ጠብቄ በብርድ ልብስ ጠቅልዬ አጓረጃ አገር አቋራጭ መኪና ጨኛ ነበር ምሸኛት አለች። የምሬን እኮ ነው። እስኪ አስቡ እንዴት ነው ከእሷ ጋር ብሬ መተኛው በተኛችበት በእንቅልፍ በብርድ ልብስ አፍኝ አገር አቋራጭ መኪና ጭኝ ልካት ነበር። እሷ ጋር አልጠኛም እያለች ነው ሰኒ። ጽናት ደግሞ እየሳቀች ነው ማለት ነው። እፈራት አለው እኮ አለች። ተይ ሰኒዬ ምንም ብትሆን እኮ የሰው ልጅ ነው እንደዚህ አይባልም ማለት ጽናት እሱም የሰው ልጅ ብትሆንም ሰው ለመባል ግን ትንሽ ይቀራታል አለች። እንግዲህ እንግዳችን ናት እስከምትሄድ ድረስ ማክበር ነው እያለች ነው ጽናት፣ ማለት ነው። ሰኒ ደግሞ የአንቺ እንግዲህ አከባበር እኮ ካላንድር መዘጋት ነው የሚቀረው እያለች ነው ሰኒ። ዘና እያደረገች ነው። በነገራችን ላይ ዘኒ በጣም ነው ሰኒ በጣም ነው ሚያዝናናችን፣ ያለች ጽናት። ግን ምስኪን ነች፣ በቃ ምስኪን እንዲህ። አረ ተይኝ፣ በሳቅ ልትገይ ነው። እንዲመጣሽው ትንሽ ፈተና ላድርግሽ ብዬሽ እኮ ነው እያለች ነው ሰኒ በእውነት ደብሮ የነበር አለች ጽናት። እንዲህ ሲደብርሽ እኮ እኔ ጋር መደወል ነው የምጠበቅብሽ፣ እኔ አዝና አዝናናሻለሁ እያለቻት ነው። እሱንማ አስመቅ አስመሰከርሽ እኮ ዘና እንደምታደርግኝ እያለች ነው ጽናትዬ። በነገራችን ላይ የጽናትና የሰኒ የምሮ ፍቅር በጣም ነው ደስ የሚለው። ፈጣሪ አምላክ እንደው እንደዚህ አይነት ሴት ጓደኛ ለሁላችን ነው የሚስጠን የእውነት ማለት ነው የድራማ ሳይሆን የእውነት ህይወት እንደዚህ አይነት ጓደኛ ማግኘት በጣም መታደል ነው። አይደለም ሶስት አንዲት ጓደኛ የልብ ጓደኛ ማግኘት መታደል ነው። እና ፈጣሪ አምላክ ለሁላችንም እንደዚህ አይነት ጓደኝነትና ያድለን። አሜን በሉ አሜን በሉ ቤተሰቦች ወይ እያለችን፣ ክብሮን ግን ምን ሆኖ ነው የጠፋኸው አለች ሰኒ። ምን ነው ፈልገሽው ነው እንዲህ አለች። ኧረ አይደለም አለች። እንደው ያው ሲጠፋ ጊዜ ነው ብዬ ምን ብዬ ነው አለች አለ። ስራ በዝቶብን ነው አለች ፅናት። ለማንኛውም ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።